ጤና ስጥልን በያላችሁበት እንደምንላችኋል ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ እኩለ ቀን ዜና መጽሔታችንን ስድስት ሰዓት ሆኖ አሁን ጀምረናል አበይት ርዕሰ ጉዳዮችን አስተዋውቀናችሁ ዜና መጽሔታችንን እንጀምራለን የባሕር ዳር ከተማ አስተዳደር በ2018 የሩብ ዓመት በፓርቲ ስራዎች በልማትና በመልካም አስተዳደር እንዲሁም በክረምት የበጎ ፈቃድ አገልግሎት የተሳካ ስራ ማከናወኑን አስታወቀ በምስራቅ ጎጃም ዞን እየታየ ያለውን ሰላም ለማጽናት እና ወደ ሁሉም አካባቢዎች ለማስፋት እየሰራ መሆኑን የሰላምና ጸጥታ መምሪያ አስታውቋል። ከውጭ በጋዛ ከሰላም ስምምነቱ በኋላ የጦር መሳሪያ ድምፅ የማይሰማበት ሁኔታ ይፈጠራል ቢባልም አሁንም ግን ሁኔታው ወደ ተረጋጋ ሰላም አለመምጣቱ ተነግሯል። በቆይታችን የቢዝነስ፣ ስፖርታዊ ጉዳዮችን አካተን አብረናችሁ እንቆያለን። ዜናዎችን ወደ እናንተ በቀጥታ እያደረስን የምንቆየው ደግሞ እኔ ቤተልሔም ገበየሁና በምልክት ቋንቋው ደግሞ ፍቅር ተዘገየ ጋር በጋራ በመሆን ነው። ቆይታችሁን ከኛ ጋር አድርጉ። ቀዳሚ ወዳደረግ ነው። በቀጣይ ስርጭት መስመራችን መረጃ ወደምንሰጥበት ጉዳያችን እናልፋለን። ህዳሴ ግድብ ንጋት ሀይቅ ለሀገራችንም ለተፋሰሱ ሀገራትም ለዘላቂ ልማት እንዲያገለግል የማስተር ፕላን መዘጋጀቱን የውሃና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢተፋ ተናገሩ በዚሁ ማስተር ፕላን ላይ ከባለድርሻ አካላት ጋር የውይይት መድረክ እየተካሄደ ነው ዘጋቢያችን አዲሱ ዳዊት ደግሞ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል አዲሱ እንደምን ቆይተሃል መረጃዎችን ማድረስ ትችላለህ አመሰግናለሁ፣ ቤተልሔም አንቺም ተመልካቾችም እንደምንውላችኋል ማለት ትወዳለሁ። እንግዲህ አባይ አሁን ላይ በታላቁ የህዳሴ ግድብ አማካኝነት ለኢትዮጵያውያን ብሎም ደግሞ ለታችኛው የተፋሰስ ሀገራት ታላቅ ጸጋና ሀብት ሆኗል። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ወይም ደግሞ ንጋት ሀይቅ ከ700 ቢሊዮን ሜትር ኪዩብ በላይ ውሃን በመያዝ እንዲሁም ደግሞ በቀን ከ1400 ኪሎ ግራም በላይ አሳ የሚመረትበት በውስጡም ደግሞ ከሰባ በላይ ደሴቶች ያሉበት ግዙፍ ጸጋ ሆኗል ማለት ይቻላል። በቀጣይ ደግሞ እንግዲህ ሀይቁን ተከትለው የሚመሰረቱ ከተሞች ይኖራሉ፣ እንዲሁም ደግሞ በዛ ዙሪያ የሚገነቡ የሚሰሩ የመሰረተ ልማት ስራዎችም ይኖራሉ። ስለዚህ የሀይቁን ደህንነት በመጠበቅ ዘላቂ የሆነ ጥቅም እንዲሰጥ ለማድረግ የውሃና ኢነርጂ ሚኒስቴር ላለፉት ሁለት ዓመታት በሀይቁ ዙሪያ የማስተር ፕላን ሲሰራ ቆይቷል። እንግዲህ ባለፈው የህዳሴ ግድቡ መመረቁን በማስመልከትም በዛሬ ሁለት ማስተር ፕላኑን በተመለከተ ከባለድርሻ አካላት ጋር የውይይት መድረክ አዘጋጅቷል ማለት ነው። እንግዲህ በዚህ ውይይት መድረክ ላይ የየሚኒስትር መስሪያ ቤቶች የስራ ኃላፊዎች እንዲሁም ደግሞ የየክልል ተወካዮች፣ በውሃ ዙሪያ ደግሞ ጥናትና ምርምር ያደረጉ አካላትም በዚህ የማስተር ፕላን ላይ ውይይት ላይ እየተሳተፉ ነው የሚገኙት ማለት ነው። እንግዲህ በዚህ ውይይት ላይ የመክፈቻ ንግግር ያደረጉት የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ ናቸው። በተለይ ደግሞ አባይ በዘመናት በትውልዶች መካከል በቁጭት የነበረ ነገር ግን ይህ ትውልድ እና መንግሥት ደግሞ ቁጭቱን ሰብሮ አሁን ላይ በሕዳሴው ግድብ አማካኝነት እውን ያደረገው ታላቅ ሀብት ተፈጥሯል ማለት ይቻላል የሚል ሀሳብ ነው ያነሱት። ስለዚህ አሁን ታላቁ የኢትዮጵያ ሕዳሴ ግድብ በርካታ ሀብቶች ያሉት ነው። ስለዚህ ይህን ሀብት ደግሞ በስርዓት ለማስተዳደር ና ዘላቂ የሆነ ጥቅም እንዲሰጥ ለማድረግ ማስተር ፕላኑን ሚኒስቴር መስሪያ ቤታችን አዘጋጅቷል የሚል ሀሳብ ነው የሰጡት። እንግዲህ ለዚህ ማስተር ፕላን እውንም መሆን የተለያዩ መስሪያ ቤቶች ከፍተኛ የሆነ ድርሻ አላቸው። ሁሉም በየዘርፉ የሚመለከተ የሚጠበቅባቸውን ስራ በመስራት ማስተር ፕላኑ ውጤታማ እንዲሆንና ለቀጣይ ዓመታት ህዳሴ ግድቡ ደህንነቱ ተጠብቆ የሚሰጠው አገልግሎት እንዲቀጥል የማድረግ ኃላፊነት አለባቸው የሚል ሀሳብ ነው የሰጡት። እንግዲህ ማስተር ፕላኑ ማስተር ፕላኑን ሚኒስትር መስሪያ ቤቱ ሲያዘጋጀው በተለይ ደግሞ የታችኛው ተፋሰስ ሀገራትንም ጥቅም በማይነካ መንገድና የነሱንም ደህንነት በሚያስጠብቅ መንገድ እንዲሆን ጥረት ተደርጓል የሚል ሀሳብ ነው የሰጡት። ስለዚህ ማስተር ፕላኑ በቀጣይ ተግባራዊ እንዲሆን ሁሉም ባለድርሻ አካላት ጥረታቸውን አጠናክረው መቀጠል አለባቸው የሚል ሀሳብ ነው የሰጡት። እንግዲህ ውይይቱ ላይ የተለያዩ ጥናታዊ ጽሁፎችም ቀርበዋል። ከተለያዩ መስሪያ ቤቶች የመጡ ባለሙያዎች ጥናታዊ ጽሁፎችን አቅርበዋል። እንግዲህ አሁን ላይ መድረኩም የቀጠለ ሲሆን በቀጣይ በተነሱ ሀሳቦች ዙሪያ እንዲሁም ደግሞ በፕላኑ ዙሪያ ውይይቶች ተደርገው ሁሉንም የሚያስማማ ሀሳብ እና ውሳኔ ተላልፎ ውይይቱ የሚጠናቀቅ ይሆናል። አጠቃላይ በመድረኩ ላይ የነበሩ ሀሳቦችና የተነሱ ጉዳዮች ይህን ይመስላሉ። በተለይም ዘጋቢያችን አዲሱ ዳዊት ከአዲስ አበባ ላደረስከን መረጃ እናመሰግናለን። መልካም ቀን ይሆንልህ። እንቀጥላለን። በምስራቅ ጎጃም ዞን እየታየ ያለውን ሰላም ለማጽናትና ና ወደ ሁሉም አካባቢዎች ለማስፋት እየሰራ መሆኑን የሰላምና ጸጥታ መምሪያ አስታወቀ። ሰላምን የማረጋገጥ ተግባር በአንድ ወገን ፍላጎትና ጥረት የሚሳካ ብቻ ባለመሆኑ ሁሉም የበኩሉን እንዲወጣም ተጠይቋል። መልሰው ቸርነት ዝርዝር ዘገባ አለው። በአማራ ክልል ሁለት ዓመታትን የተሻገረው የሰላም እጦት ዘርፈ ብዙ ችግሮችን እያስከተለ እንደሆነ በተደጋጋሚ ይነገራል አቶ ተመስገን ምስክር የሉማሜ ከተማ አስተዳደር ሰላምና ጸጥታ ጽህፈት ቤት ኃላፊ ናቸው ህብረተሰቡ ግጭት የሚያስከትለውን ዘርፈ ብዙ ቀውስ በአግባቡ እንዲገነዘብ ለማድረግ ሰፊ ጥረቶች ሲደረጉ መቆየታቸው ነግረውናል ዘላቂ ሰላምን የማረጋገጥ ግብ ለማሳካት የህብረተሰቡንና የጸጥታ ኃይሉን አቅም በመጠቀም እየተሰራ ነው ብለዋል ዘላቂ ሰላም ያመጣል ብለን ያሰብ ናቸው የለየ ናቸው እንዲሁም ደግሞ ከፖለቲካ መንገዶች አሉ። እነሱን ስንፈጽም ደግሞ አሁን ያለው አንጻራዊ ሰላም ወደ ዘላቂ ሰላም ያድጋል ብለን ነው የምናስብ። ይህንን ለማድረግ አሁን አጠቃላይ ማህበረሰቡ በሎጂስቲክን በመረጃም እያገዘን ስለሆነ አሁን ያለውን አንጻራዊ ሰላም ወደ ዘላቂ ሰላም እናሸጋግራለን ብለን ያስብ ነውን እቅዳችን እናሳካለን ብለን ነው የምናስበው። አሁን እየታየ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በትኩረት እየተሰራ መሆኑንም አመላክተዋል። ጥምር ጦር አለ መከላከያ ያለ ከነሱ ጋር ሆነ ተቀናይተን ሕግ ለማስከበር እየወጣን እየወረድን ነው። በእርግጠኝነት አሁን ያለው አንጻራዊ ሰላም ወደ ዘላቂ ሰላም ያደርጋል ብለን እናምናለን በሱርክ ነው እየሰራን ያለን የምስራቅ ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ አበባው በለጠ በዞኑ እየታየ ያለውን አንጻራዊ ሰላም ወደ ሁሉም አካባቢዎች ለማስፋት በቅንጅት እየተሰራ መሆኑን ተናግሯል ህብረተሰቡን የማንቃትና አጋር የማድረግ ተግባራትም ተጠናክረው ስለመቀጠላቸው ነው የገለጹት ወደ ጫካ የሚገባውን ህብረተሰብ ወጣት ወደ ራሱ መክሮ እንዲያመጣ ማድረግ ላይ ስራ እየሰራን ያለን ይሄ ደግሞ በተሳሳተ ሀሳብና በውጭ ሴራዎች እርስ በርስ ተጋጭተህ እንድትዳከም የሚያደርገው እንዲገነዘብ የማድረግ ህብረተሰቡ ላይ ጥሩ ስራ እየተሰራ እየተሰራ ያለበት ሁኔታ አለ። የትምህርት ዘርፉ ከገጠመው ችግር እንዲላቀቅና ዞኑ በትምህርት ወደ ኋላ እንዳይቀር ለማድረግ ባለድርሻ አካላት ከህብረተሰቡ ጋር በቅንጅት እንዲሰሩ ጥረት እየተደረገ መሆኑንም ገልጸዋል። የተማሪዎቹ ኃይል እንድናጣ የሚያደርገው አሳሰብ የማን ነው የሚለውን ግን ህብረተሰቡ መረዳት አለበት። የፖለቲካ አመራሩም፣ የጸጥታ አመራሩም፣ የመከላከያ አመራሩም፣ የአድማ ብተና አመራሩም ጭምር ይህን አውቆ ወደታችን ህብረተሰቡን ይዞ ህብረተሰቡን ባለቤት አድርጎ እንዲሄድ ስራ ለመስራት ነው። አንጻራዊ ሰላም የማረጋገጥ ተግባሩን ወደ ሁሉም አካባቢዎች ለማስፋት የተጀመሩ ስራዎች ተጠናክረው እንደሚቀጥሉም መምሪያ ኃላፊው አብራርተዋል። የተጀመሩ ፕሮጀክቶችን ማጠናቀቅ ስራዎች እየተሰራ ነው። ለወደፊት ደግሞ ታች ድረስ ቀበሌ ታች ያልያዝናቸው ቀበሌዎች አሉ፣ ህብረተሰቡን ያላገኘ ነው። እሱን ደግሞ አስፈተን እዚህ አካባቢ ያለውን ተንቀሳቃሽ ኃይልም ጭምር ከተቻለ በሰላም እጁ እንዲሰጥ ነው ትልቁ ነገር መሰራት ያለበት ማለት ነው። ካልተቻለ ደግሞ ያው የህግ ማስከበር ስራዎችን እንሰራለን ማለት ነው። ሰላምን የማረጋገጥ ተግባር በአንድ ወገን ፍላጎትና ጥረት ብቻ የሚሳካ ባለመሆኑ ሁሉም በየደረጃው የበኩል እንዲወጣም ተጠይቋል። የባህር ዳር ከተማ አስተዳደር በ2018 የሩብ ዓመት በፓርቲ ስራዎች በልማትና በመልካም አስተዳደር እንዲሁም በክረምት የበጎ ፍቃድ አገልግሎት የተሳካ ስራ ማከናወኑን አስታውቋል። የግማሽ አመቱን እቅድ ለማሳካትም በቀጣይ ዘጠና ቀናት ጥንካሬዎችን በማስቀጠል ርብርብ እንደሚያደርግም አስታውቋል። ሰለሞን ዘመኑ የባህር ዳር ከተማ አስተዳደር በ2018 ዓ ም የመጀመሪያው ሩብ ዓመት የሥራ አፈጻጽምን ገምግሟል። በሩብ ዓመቱ በልማት፣ በመልካም አስተዳደር፣ በአደረጃጀትና በበጎ ፈቃድ አገልግሎት ውጤታማ ተግባራት ማከናወኑን ገልጿል። የከተማ አስተዳደሩ ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ጊዜው ታከለ በሩብ ዓመቱ ለውጦች ቢመዘገቡም በቀጣይ መሻሻል ያለባቸውን ተግባራት ዘርዝረዋል። አርቆ ማሰብ አርቆ መስራት መመርሃችን የምናስበውን ማቀድ የምናቀደውን መፈጸም ከዚህ አመራር ይጠየቃል። በዚህ ልክ በጣም መሰረታዊ መሻሻሎች ያቀዱትን መተግበር ዳይንድናይት መስራት እና ውጤት ማምጣት ከጊዜ ጊዜ እያደገ የመጣ ቢሆንም፣ መሰረታዊ ችግሮቹን እየፈታን ያለን ቢሆንም፣ አንገብጋቢና ወቅታዊ የህዝብን ችግርም እየፈታን የመጣን ቢሆንም። በቀጣይነት የሚታረሙ አሁንም የአፈጻጸም ጉድለቶች የእቅድ ዝግጅት ጉድለቶች፣ የሪፖርት አዘገጃጀት ጉድለቶች ይታያሉ። ለልማትና ለመልካም አስተዳደር እድገት ሰፊ ህዝባዊ ውይይቶችን ማድረጋቸውንና በፓርቲ ስራዎች በክረምት በጎ ፈቃድ አገልግሎት እየተሰራ ያለው ስራ አበረታች መሆኑን ጠቅሰዋል። በከተማችን የተጀመሩ መልካም ጅምሮች አሉ። በኮሪደር ልማት ብንወስድ፣ በመንገድ መሰረተ ልማት ብንወስድ የስራ እድል ፈጠራ፣ የመደበኛ ገቢና የአገልግሎት ገቢ በመሰብሰብ በኩል የተሰሩ ስራዎች በጣም አመርቂ ውጤቶች ናቸው ያሉት። ስለሆነም እነዚህን ስራዎች አሁንም የመገምገም ጉድለታቸውን የመለየትና መፍትሄ ማስቀመጥ ነው። በመንግስት ተግባራት አንጻር እየሰራ ነው። የመድረኩ ተሳታፊዎችም ከተማ አስተዳደሩ በየዘርፉ ያቀዳቸው እቅዶች እንዲሳኩ ጥረት እያደረግን ነው ብለዋል። ከእያንዳንዱ አመራር፣ ከእያንዳንዱ ህብረተሰብ፣ ከእያንዳንዱ አደረጃጀት በጣም ሰፊ የሆነ እንቅስቃሴ መስራት አለብን ነው ሁለተኛው የህዝብን ተጠቃሚነት ለማረጋገጥ ከዚህ አመት ሁለት አመት በፊት ከነበረው እቅድ አፈጻጸም በተለየ ሁኔታ ይህን አመት እየሰራን ያለንበት ሁኔታ አለን። ይህም ማለት ደግሞ ህብረተሰባችን አሁን ባለበት ሁኔታ ላይ ሀገርን ሰላም ለማድረግ እና ሀገር ለማረጋጋት የህብረተሰቡን ኢኮኖሚ የተሻለ ለማድረግ በሁሉም ዘርፍ አመራሩ በበላይነት የማስፈጸሙን ስራ በቃ በፍጥነት ማለት ነው ቀን የለኝም በሚል ሁኔታ ለመስራት ተዘጋጅተን እቅዱን ተቀብለን እየርን ያለንበት ሁኔታ ነው ያለው። ይሄ 25 ዓመት እቅድ የሁሉም ሰው እቅድ አድርገን ከዚያ የተቀዳውን የአምስት ዓመት እቅድ ከአምስት ዓመት እቅድ የተቀዳውን ደግሞ የአንድ አመት እቅዱን ለማሳካት ሁሉም ተቋማት ርብርብ ማድረግ መቻል አለበት። በየደረጃው ያለው የህብረተሰብ ክፍል እቅዱ የእኛ እቅድ ነው ብሎ ተግባራዊ ማድረግ መቻል አለበት። የመንግስት ሰራተኛው ኃላፊነቱን በአግባቡ መወጣት መቻል አለበት። የንግዱ ማህበረሰብ፣ ሌለውም አጠቃላይ ልዩ ልዩ የህብረተሰብ ክፍሎች ይህንን እቅድ ውጤታማ እንዲሆን የራሳቸውን ሚና መወጣት አለባቸው የሚል እምነት አለኝ። በቀጣይ ሶስት ወራት ቀሪ ተግባራትን በአግባቡ በመፈጸም የግማሽ ዓመቱን እቅድ በተሟላ መልኩ እንዲሳካ እንደሚሰሩም አረጋግጠዋል። በባህር ዳር ከተማ እየተሰሩ ያሉ የኮሪደርና መሰረተ ልማት ስራዎች ለሌሎች ከተሞች ተሞክሮ የሚሆኑ ናቸው ሲሉ የቢሾፍቱ ከተማ አስተዳደር የስራ መሪዎች ገለጹ። የስራ መሪዎቹ የባህር ዳር ከተማን የልማት ስራዎች ጎብኝተዋል። ጉብኝቱ በሁለት ከተሞች መካከል ያለውን አጋርነት ያጠናክራል ሲሉም የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናግረዋል። በቀለ ተሾመ ተጨማሪ አለው የቢሾፍቱ ከተማ አስተዳደር የስራ ኃላፊዎች በባህር ዳር ከተማ የተሰሩ የኮሪደርና መሰረተ ልማቶችን ተዘዋውረው ጎብኝተዋል። በባህር ዳር ከተማ እየተሰሩ ያሉ የኮሪደርና መሰረተ ልማቶች ከተማዋ በሙሉ ሰላማ መሆኗን ከማመላከት ባለፈም በሀገሪቱ ያሉ የከተሞችን ከፍታ የሚያሳዩ ናቸው ሲሉም የቢሾፍቱ ከተማ አስተዳደር ከንቲባ አቶ አለማየሁ አሰፋ ገልጸዋል። ኮሪደር ልማቱም እንደገና ደግሞ በሀይቅ ዳር ልማቱም አዳዲስ ደግሞ ቴክኖሎጂን የታጠቁ አሁን እንደምናየው አዳዲስ ባለ አምስት ኮከብ ሆቴሎች ወይምና ሪዞርቶች ሲሰሩ አገራችንን የሀገራችን የአማራ ክልላዊም መንግስትን ብቻ ሳይሆን የባህር ዳር ከተማ ብቻም ሳይሆን የኢትዮጵያን የከተሞችን ከፍታ አንድ ደረጃ የሚያነሳና ምናልባትም ከዓለም ላይ ካሉት አፍሪካ ውስጥ ካሉት ከተሞች ተወዳዳሪ ሊያደረገን የሚችል ነገር ነው። ባህር ዳር እየሰራች ያለችው ተያይዘን ለማድረግ ነው። እነሱም አሁን ወደ እኛ እንዲመጡ እንፈልጋለን። እኛ ጋር የተሰሩ ስራዎች አሉ። አንዳንዶቹ ተመሳሳይ ናቸው፣ አንዳንዶቹ ደግሞ የተለዩ አሉ። እኛ ጋር የተለዩ ያሉትን ወደዚህ ወደ ባህር ዳር ከተማ እንዲመጣ እንፈልጋለን እናንተ ጋ እዚህ ደግሞ ባህር ዳር ከተማ ያለውን ደግሞ ወስደን ወደ ቢሾፍቱ ከተማ ወደ ቢሾፍቱ ከተማ ብቻ ሳይሆን በዙሪያችን ያሉ ከተሞችም እንዲያስፋፉት ማድረግ አለብን ብለን ከክልልም ከከተማ አስተዳደርም አንድ ላይ ተውጣተን የመጣ ነው። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው በበኩላቸውም የቢሾፍቱ ከተማ አስተዳደር የስራ ኃላፊዎች በባህር ዳር ከተማ የተሰሩ የልማት ስራዎችን መጎብኘታቸውም ተሞክሮ ከመለዋወጥ ባለፈ የህዝብ ለህዝብ ትስስርንም ያጠናክራል ብለዋል። የሁለቱን ከተማ አስተዳደሮች ግንኙነት የበለጠ ማጠናከር የሁለቱ ከተማ አስተዳደሮች ግንኙነት ማለት የኦሮሞ ህዝብና የአማራ ህዝብ ግንኙነት ማለት ነው። ከዚህ አኳያ የሁለቱ ከተሞች እህት ከተሞች ግንኙነት የበለጠ ተጠናክሮ በሚቀጥልበት ሁኔታ ላይም ተመካክረናል። ከዚህ በኋላም የአመራር ለአመራር ግንኙነታችን ይቀጥላል። የባህር ዳር ከተማ አስተዳደር አመራሮችን ሂደን ቢሾፍቱ ከተማ ላይ ያሉ የልማት ስራዎችን እና ያንን ተሞክሮ ደግሞ ወደ ከተማችን አምጥተን የምንሰራበትን ሁኔታ ፕሮግራም ይዘናል። ቀጥለን ደግሞ የህዝብ ለህዝብ ግንኙነት የከተማ ነዋሪዎቻችን ከከተማ ነዋሪዎች ጋር ግንኙነት የሚያደርጉበትን ሁኔታም መፍጠር አለብን የሚል መግባባት የደረስንበት ነው። በ2018 ዓ.ም ግልጽና ቅልጥፍና የተሞላበት የዳኝነት አገልግሎት ለመስጠት የሚያስችሉ የተለያዩ የለውጥ ስራዎች መከናወናቸውን የአማራ ክልል ጠቅላይ ፍርድ ቤት ገለጸ። የአማራ ክልል ጠቅላይ ፍርድ ቤትና በተዋረድ የሚገኙ ፍርድ ቤቶች ከሁለት ወራት የእረፍት መልስ በኋላ የ2018 የስራ ዘመን መደበኛ የዳኝነት አገልግሎትን መስጠት ጀምረዋል። ካሳው መንጌ ባለፉት ሁለት ወራት በከፊል ዝግ ሆነው የቆዩት የአማራ ክልል ፍርድ ቤቶች የ2018 የስራ ዘመን መደበኛ የዳኝነት አገልግሎትን መስጠት ጀምረዋል። ጥቅምት 3 2018 ዓ ም ፍርድ ቤቶች ከረፍት የተመለሱ ሲሆን የአማራ ክልል ጠቅላይ ፍርድ ቤትም የዳኝነት ችሎትን በይፋ ጀምረዋል። በክልሉ ጠቅላይ ፍርድ ቤት የሰበር ዳኝነት አገልግሎት አሰጣጥ የስራ ሂደት አስተባባሪ ሀብታሙ አደራ ጠቅላይ ፍርድ ቤቱን ጨምሮ ለረፍት ተዘግቶ የነበሩ የተዋረዱ ፍርድ ቤቶች ስራ መጀመራቸውን ገልጸዋል። አማራ ክልል ጠቅላይ ፍርድ ቤት እየተዋረዱ ያሉትኝ በአዋጅ ቁጥር 281/2014 በተመለከተው መሰረት ከሀምሌ ሰላሳ እስከ መስከረም 30 ድረስ የዳኞች የረፍት ጊዜ በመሆኑ ምክንያት ፍርድ ቤቶች ዝግ ነው የሚቆዩበት ጊዜ ነው ይሄ ማለት ሲባል ያው አስፈላጊና አጣዳፊ የሆኑ ጉዳዮች በተረኛ ችሎት እየተመደቡ ሲሰሩ የቀረሙበት ሁኔታ ነው የነበረው ነገር ግን አሁን ጥቅምት ሶስት ቀን በይፋ መደበኛ ስራ የተከፈተ መሆኑን አስመልክቶ እንዳያችሁትም ባለጉዳዩ በየቀጠሮ እየተገኘ ጉዳዩን እየተከታተለ ያለበት ሁኔታ ነው ያለውና ከዛሬ ጀምሮ በይፋ መደበኛ ፍርድ ቤቶች የተከፈቱና መደበኛ ስራቸውን የቀጠሉ መሆኑ የተመለከትንበት ነው። የክልሉ ጠቅላይ ፍርድ ቤት በ2017 በጀት ዓመት የዳኝነት ስራውን ሊያሳልጡ የሚችሉ የለውጥ ስራዎችን ሲያከናውን መቆየቱን የገለጹት አቶ ሀብታሙ ይህም የዳኞችን ተነሳሽነት የሚጨምርና የተገልጋዮችን የግልጽ ችሎት መብትን ያረጋገጠ ነው ብለዋል። በ2017 ዓመተ ምህረት የከፍተኛ አመራሩን ለውጥ ካደረገ በኋላ በተጨባጭ በሚታይ ሁኔታ ከፍተኛ የለውጥ ስራዎችን ሲያከናውን ነው የቆየው። ከነኚህም ውስጥ ዳኞቹን የስራ ተነሳሽነት ከፍ ባለ ሁኔታ እንዲጨምር በማድረግና የበለጠ የአገልጋይነት ስሜት እንዲላበሰው ማድረግ ምቹ የስራ አካባቢ በመፍጠር የሚያስችሉበትን ችሎት በተመለከተ ሳቢና ማራኪ በማድረግ ይህም የስራ ተነሳሽነትን ስለሚጨምር ማለት ነው። ግልጽ ችሎት በራሱ በመርህ ደረጃ የተመለከተ ነው። ነገር ግን እነዚህ የለውጥ ስራዎች ከመከናወናቸው በፊት ዳኞቹ በጠባብ ክፍል ውስን ባለ ባለጉዳዮችን ብቻ በማስገባት ሌላኛው ኦዲያንስ ጉዳይ ያለውም ሆነ የሌለው ችሎትን በተመለከተ ቀርቦ የመከታተል መብት አለው እሱ ሊያስተናግድ የሚችል ሁኔታ አልነበረም። አሁን እንደተመለከታችሁትኝ ሰፊ የችሎት አዳራሾች ተዘጋጅተዋል። ሁሉም ባለ ጉዳይ በፍርድ ቤቱ ለመስተናገድ ቀጠሮ ያለውም የሌለውም ችሎት ለመከታተል የሚፈልጉ ሁሉ በመግባት የችሎን ሁኔታት መከታተል ይችላል ማለት ነው። የዳኝነት ስራውን በተቀላጠፈና በአጠረ ጊዜ ለተገልጋዮች ለመስጠት የሚያስችል የዲጂታላይዜሽን ስራ ተግባራዊ መደረጉንም ገልጸዋል። ይህም ግልጽነትና ቅልጥፍነት የተሞላበት የፍትህ ስርዓትን ለማረጋገጥ ከፍተኛ ሚና እንዳለው አስረድተዋል። ባለፈው አመት የህንፃውን እድሳትና ለዚህ ምቹ በማድረግ ሰፋ ባለ ሁኔታ የዝግጅት ምዕራፍ ተደርጎበታል። በከፊልም ደግሞ ጀምረንበት የቆየንበት አጋጣሚ ነበረ። 2018 ግን በሰፊው ማስቀጠል ሰዎቹ ካሉበት ቦታ ባሉበት ዞን ላይ ባሉበት ከፍተኛ ፍርድ ቤት ሁነው ወደ ጠቅላይ ፍርድ ቤት ባህር ዳር መምጣት ሳይጠበቅባቸው ጉዳያቸውን ባሉበት ሁነው እንዲከታተሉ፣ ይሄ አክሴስቢሊቲ የምንለው ወይም ተደራሽነትን በተመለከተ ጉዳዮች በተያያዘላቸው ቀጠሮ እለት የተያያዘላቸውን ጉዳዮች እየተስተናገዱ ያለበት ሁኔታ ነው ያለ ይሄ ደግሞ ቅልጥፍናን በእጅጉ የጨመረ በ2018 ዓ ም የላቀ የዳኝነት አገልግሎት ለመስጠት በየደረጃው የሚገኙ ዳኞች በቅልጥፍና በታማኝነትና ነፃና ገለልተኛ ሆነው ተገቢውን የዳኝነት አገልግሎት ለመስጠት የሚያስችሉ የተለያዩ ስልጠናዎችን ወስደው ወደ ስራ መግባታቸውም ተገልጿል። ይህ በእንዲህ እንዳለ ነጻ ገለልተኛና ተአማኒነት ያተረፈ የዳኝነት ስርዓትን በተዋረድ ለመዘርጋት በትኩረት እየሰራ መሆኑን የሰሜን ጎንደር ዞን ከፍተኛ ፍርድ ቤት አስታወቀ። ፍርድ ቤቱ የ2018 በጀት ዓመት የመደበኛ ችሎት ማስጀመሪያ መርሃ ግብር በደባርቅ ከተማ አካሂዷል። በ2017 ዓ ም በቴክኖሎጂ ሽግግርና በሰው ሀብት ልማት ስራዎች የተለያዩ ተግባራት መከናወናቸውን የገለጹት የዞኑ ከፍተኛ ፍርድ ቤት ፕሬዚዳንት ግዛቸው ሙጬ ጥራት ያለውና ተደራሽ አገልግሎት ለመስጠት የሚደረገውን ጥረት ለማሻሻል አግዟል ብለዋል። የሰሜን ጎንደር ዞን ከፍተኛ ፍርድ ቤት የዳኞች አስተዳደር ጉባኤ ጽህፈት ቤት ኃላፊ አማረ መኮንን ዳኞችን በተለያዩ የአቅም ማጎልበቻ ስልጠናዎች የመፈጸም አቅማቸውን ለማሳደግ ጥረት መደረጉን ገልጸዋል። ከከፍተኛ ትምህርት ተቋማትና ሌሎች አጋር ድርጅቶች ጋር በመተባበር የዳኝነት ስርዓቱን ለማሻሻል የተለያዩ ተግባራት መከናወናቸውንም አክለዋል። ከሴቶችና ህጻናት ጋር በተያያዘም የልዩ ችሎት አገልግሎት መርሃ ግብር በደባርቅ ወረዳ ፍርድ ቤት መተግበር መጀመሩን ገልጸዋል። የሰሜን ጎንደር ዞን ምክትል አስተዳዳሪ አስተዳዳሪና የንግድና ገበያ ልማት መምሪያ ኃላፊ አቶ ቢሚራው ካሳ የፍትህ ተቋማት የሕግ የበላይነትን እና የዲሞክራሲ ስርዓት ግንባታን ለማሳደግ ሚናቸው የጎላ ነው ብለዋል። ዘገባው የዘጋቢያችን የደረጀ ደርበው ነው። ወጣቱ ትውልድ አባቶቹ በመስዋዕትነት ያቆዩትን ሰንደቅ ዓላማ ሊጠብቅ እንደሚገባ በዋግ ህምራ ብሔረሰብ አስተዳደር የሰቆጣ ከተማ ነዋሪዎች ተናገሩ። አስራ ስምንተኛው የሰንደቅ ዓላማ ቀን በሰቆጣ ከተማ በተለያዩ ሁነቶች ተከብረዋል። ደጀንታምሩ ተጨማሪ አለው። ሰንደቅ ዓላማ ኢትዮጵያውያንን የሚያሳስር የአንድነት ገመድ መሆኑን በዋግኅምራ ብሔረሰብ አስተዳደር የሰቆጣ ከተማ ነዋሪዎች ተናግረዋል። የሰንደቅ ዓላማ ቀን በሰቆጣ ከተማ በተለያዩ ኩነቶች ሲከበር አሚኮ ካነጋገራቸው ነዋሪዎች መካከል አቶ አባው መኮንንና ኮማንደር አበጀ አሰፋ ወጣቱ ትውልድ አባቶች ያቆዩትን ሰንደቅ ዓላማ ሊጠብቁት ይገባል ብለዋል። ሰንደቅ ዓላማችን ብዙዎች የተሰውሉት ብዙዎች መስዋዕትነት የከፈሉበት የሀገራችን መለያ የሆነ ሁላችንም አንድ የሚያደርገን በጋራ የምንቆምበት፣ በጋራ የምንዘምርበት፣ በጋራ የምንወቅበት ምልክታችን ነው። ሰንደቅ ዓላማ በስንት መስዋዕትነት የመጣች አርማ ናት። ብቻ አርማ ደግሞ ሀገራችንን የምትገልጽ አንድነትን የምሰብክ የዋላዊነት መገለጫችን ነው። ትላንት አባቶቻችን ተዋድቀው ሙተው ተነስተው ሀገራቸውን አስከብረው የሰጡን ባንዲራ ዛሬም የትውልድ ሀገሩን በተለያየ መንገድ ለመድፈር የመጣን ኃይል ከጋራ በመመከት እች ባንዲራ ከፍ ብላ እንድትለበለ ክብራችን ከፍ ብሎ እንዲነሳ የማድረግ ስራ እዚህ ወጣት መረከብ እንዳለበት ይሰማኛል። አባቶቻችን ያስረከቡልን አደራ ተቀብሎ ለነገ ትውልድ ሊያስረከብ የሚችል መሆን አለበት። ይህም ባንዲራ በተለያየ መልኩ አክባሪ መሆን አለበት። ያው ወደ አሁን አሁን እየተዳከመ የመጣውን በባንዲራ ሰዓት ያለመቆም ያለመዘመር፣ ያለማለት ያለው ችግር እሱን የሚከታተል የሚገነባ ለባንዲራው መስዋዕትነት የሚከፍል ከሀገር አንድነት ሚጥር መሆን አለበት። በሰንደቅ ዓላማ በዓል ላይ ተገኝተው መልእክት ያስተላለፉት የብሔረሰብ ምክር ቤቱ አፈ ጉባኤ ወይዘሮ ፋንታይቱ ካሴ የሰንደቅ ዓላማ ቀን ሲከበር የታቀዱ የልማት ስራዎችን ከዳር ለማድረስ በሰንደቅ ዓላማው ፊት ቃል በመግባት ሊሆን ይገባል ብለዋል። በሰንደቅ ዓላማችን ፊት ቆመን ልክ እንደ ህዳሴ ግድባችን ሁሉ በ2018 የታቀዱ የቁጭት እቅዶችን ቅድሚያ ለሰላማችን በመስጠት የታቀዱ የልማትና የመልካም አስተዳደር እቅዶቻችን ለማሳካት በሀገራችን ሰንደቅ ዓላማ ፊት ቆመን ቃል እንድንገባ በብሔረሰብ አስተዳደሩ ሕዝብ ስም ጥሪን አቀርባለሁ። በአስራ ስምንተኛው የሰንደቅ ዓላማ በዓልም የብሔረሰብ አስተዳደሩ ከፍተኛ አመራሮች፣ የጸጥታ አካላት፣ የሰቆጣ ከተማ ነዋሪዎችና የመንግስት ሰራተኞች በተገኙበት ተከብሯል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ደጀን ታምሩ ከሰቆጣ።

ሻዎትን የሚሸምቱበት ዘመናዊ